ያንን በዓሉ ግርማ የተባለ ሰው ጨርሾ መጣው። ይህንን ያለው በክፍለ ዘመናችን ተንቦጉቦ ከነበሩ ጮራዎች ፈንጥቆ ወዲያው ከጠፉ ስመጥር ጸሐፍት መካከል ምናልባትም ግንባር ቀደሙን በዓሉ ግርማን መግደሉን በራሱ ቃል የመሰከረ ሰው ማን ነው? ደራሲና ጋዜጠኛ በዓሉ ግርማ እንደወጣ ቅሬት ከተባለ አት አስርተ ዓመታት ተቆጠሩም። በዓሉ በሕይወት አለ ወይስ የለም? ካለስ የትን ያለው? ከሞተስ መቼ ሞተ? ማንስ ገደለው? የትና እንዴት ለምንስ ተገደለ የሚለውን ጥያቄ ዛሬም እንዳለፉት በርካታ ዓመታት ሁሉ የተተኪው ትውልድም ጥያቄ ነው። ታዲያ በዚህ ፕሮግራም የበዓሉን የአሟሟት ዳራ እግር በእግር ልንከታተል ነው። በዓሉን የደርግ ጥርስ ውስጥ ካስገባው ዋነኛ ምክንያት ላይ ተነስተን እስከ ኮሎኔል መንግስቱ ኃይለማርያም ቃልና ሌሎችም የባለስልጣናት ምስክሮች እንዲሁም የአይን እማኞችና ኮነኔል መንግስቱና በዓሉ ግርማ የተመላለሷቸው ቃሎችም በዓሉ ያደረገው ነገር ኮሎኔል መንግስቱ ያዘዙት ትዕዛዝም በዓሉ ግርማ ከቤት ከወጣበት አንስቶ ለሰው አይን እስከተሰወረበት ቀን ድረስም እየቃኘን፣ ግን አንድ ድንቅ ነገርን እናገኛለን። በዓሉ ግርማ ከዓለም አይን በተሰወረበት ሰዓት ቤርሙዳ እስር ቤት ውስጥ ያዩት ሁለት ሰዎች እንደነበሩ በዚህ ታሪክ ላይ እናገኛለን። ያልሰማቸቸውን ብዙ አዳዲስ መሳጭ አስደንጋጭ እና አስገራሚ ታሪኮችንም ታገኙበታላችሁ። እነዚህን አስገራሚ ታሪኮችና ማስረጃዎች ያገኘ ነው በዋናነት ከገነት አየለ አንበሴ በሴ የኮሎኔል መንግስቱ ኃይለማርያም ትዝታዎች ከሚል መጽሐፍና አዲስ ማለዳ 2024 ዓ.ም ባወጣው በዓሉ ግርማ በ40 ዓመት ውስጥ ያልተመለሰው ጥያቄ በሚል በፍርቱና ወልደአብ ከተዘጋጀ መጣጥፍ ላይ እና ሌሎች ታማኝ የመረጃ ምንጮች ላይ የቃረምናቸው መሆኑን እየገለጽን እንዲጀመርን ይችን ውድ የሆነች ትንሽ ቁራሽ ሕይወት እንደ አብርሃም ቤት የለኝም፣ እንደ ሙሴ መቃብሬ ላይታወቅ፣ መኖር፣ መጻፍ ሕይወትን በተስፋ ወደፊት እየኖርኩና ወደኋላም እያስተዋልኳት በማለት የራሱ ነጣፈንታ የተነበ የሚመስለው እውቁ ጋዜጠኛ ደራሲ በዓሉ ግርማ ከመኖሪያ ቤቱ እንደወጣ ቀረ ከተባለ የካቲት 24 ቀን 1976 ዓ ም ጀምሮ አራት አስርት ዓመታት ተቆጠሩም። ባለቤቱ ወይዘሮ አልማዛ በራ በዘመነ ኢህአዴግ ስለ ባለቤቷ ከቤት እንደወጣ መቅረት ጉዳይ ከፍተኛው ፍርድ ቤት ቀርባ ምስክርነቷን እንድትሰጥ ተደርጋ ነበረም። ያንን የእሷን የፍርድ ቤት የምስክርነት ቃል የኢትዮጵያ ቴሌቪዥንም ካስተላለፈው ሶስት አስርት ዓመታት ተቆጠሩም። ባለቤቱ የካቲት 24 ቀን 1976 ዕለት የተፈጠረውን ለከፍተኛው ፍርድ ቤት የምስክርነት ቃላቸውን ሲሰጡም፣ የካቲት 24 ቀን 1976 ዓ.ም ቀን ላይ አስፋው ዳምጤ ቤት ስልክ ደወለ። በዓሉ ቤት አልነበረም እና ስልኩን አንስቼ ያነጋገርኩት እኔ ነበርኩኝ። የእግዜር ሰላምታ ከተለዋወጥን በኋላ በዓሉ እንደመጣ እዚያ ቀጠሯችን ቦታ በአስቸኳይ እንድትመጣ ብሎሃል በይልኝ ብሎ ስልኩን ዘጋም። ባሉ ወደ 11 ሰዓት ገደማ ወደ ቤት ሲመጣ መልክቱን ነገርኩት። ወዲያው ሻወር ወስዶ ወጣና ለመሄድ ሲጣደፍ እደጅ ውለህ መምጣት ነውና እባክን ትንሽ ህልብ መስ ከዛም ተወጣለህ ብለው፣ አልችልም ብርቱ ቀጠሮ እና ወደዚያ መፍጠን አለብኝ ብሎኝ ፈጥኖ ከቤት ወጣ፣ ሲሉ ነበር የገለጹት። አክለውም የማታ ማታ ወደ ቤት ይመለሳል ብዬ ቁጥቁ እስከ እኩለ ሌሊት ድረስ ብጠብቅም የውሃ ሽታ እንደሆነ ቀረም። ቢቸግረኝ አስፋው ቤት ደወልኩኝ። ሚስቱም ስልክ አነሳች። አስፋው እቤት ገብቷል ወይ ስልጠየኳት አሁን ገብቷል አለችኝ። ይህንን ግራ በመጋባት ባሌን ከቤት ጠርቶ ወስዶት የት ጥሎት ነው እሱ ወደ ቤቱ የገባው? እያልኩኝ አፋጠጥኳት። ቀጥዬም እስኪ አቅርቢልኝና ላናግረው ስላት የገባ መስሎኝ ነበር እንጂ አልገባም ብላ የመጀመሪያ ቃሏን አጠፈችብኝ። የስልክ ንግግራችንም በዚሁ ተቋጨ። ሌሊቱም እሱን ያየ እያልኩኝ በየቦታው እየደወልኩም ብጠይቅም አየነው የሚለኝ ሰው ሳላገኝ ነጋም። አሁንም ለክቡር ፍርድ ቤቱ አቤት የምለው አስፋው ዳምጤ ባለቤቴን በዓሉ ግርማን ከቤት ጠርቶ ወስዶ የት እንዳደረሰው ቀርቦ እንዲጠይቅልኝ ነው ሲሉም ነበር የገለጹትም። ኢህአዲግ ስልጣን መያዙን ተከትሎ በደርግ ዘመን በገመድ የተገደሉ ሰዎች አጽም በጅምላ የተቀበሩበትን ጉድጓድ እያስቆፈረም አስወጥቶ በቴሌቪዥን ያሳይ ነበረም። በአንድ ዕለት በኢትዮጵያ ቴሌቪዥን መስኮት የቀረበ በፊልም የተደገፈ ዘገባ አንድ አዲስ ዜናን ይዘው ብቅ ብሎን የነበረ ሲሆን ከራስ አስራተ ካሳ ግቢ ውስጥ ከተቆፈረ ጉድጓድ ውስጥ የውቁ ደራሲ ጋዜጠኛ በዓሉ ግርማ አጽም መገኘቱን ገለጸም። እንዳለ ጌታ ከበደ በ2008 ለህትመት ባበቃው በዓሉ ግርማና ህይወቱ ስራዎቹ በተሰኘ መጽሐፉም በዓሉ ግርማ አስራተ ካሳ ቤት ውስጥ ሬሳው ተገኝቶ መውጣቱን ኢቲቪም ይህንን መዘገቡን ከእውነት የራቀ እንደሆነ መረጃዎችን ጠቅሶ አፋልሶታል። ይህ በኢቲቪ የቀረበው መረጃ ለተራ የፖለቲካ ፍጆታዎች የዋለ እንደሆነ ባለቤቱን ጨምሮ ደራሲው እማኞችም በብርቱ ይከራከራሉ። ለዛም ይመስላል ጋዜጠኛና ደራሲ በዓሉ ግርማ እንደወጣ መቅረቱ ጥያቄው መልስ ያላገኘው በተለያዩ ወቅቶች በዓሉን በተመለከቱ ጽሁፎች ስራዎችና ጥያቄዎች ድንገት ብቅ የሚሉትም ለዚህ ነው ደራሲ ገነት አየለ ስለ በዓሉ መጥፋት ሌትናንት ኮሎኔል መንግስቱ ኃይለማርያም እና ትዝታዎቹ በሚል ርዕስ ባዘጋጀችው ሁለት ቅጽ መጽሐፎቿ ላይ ለትናንት ኮሎኔል መንግስቱና ይመለከቷቸዋል ያለቻቸውን የደርግ ሹማምንት ሁሉ አነጋግራ በመጽሐፏ ገጾች ላይ አካብታቸዋለች። መጽሐፏ ሁለት ቅጾች ያሉት ሲሆን በመጀመሪያው በ1994 በሁለተኛው ደግሞ በ2002 ለህትመት የበቁ ሲሆን ስለ በዓሉ ግርማ ከጠየቀቻቸው የደርግ ባለስልጣናት መካከል ለትናንት ኮሎኔል መንግስቱ ኃይለማርያም ጓድ ቁጥር 53 ብላ የሰየመቻቸው የደርግ ባለስልጣን እንዲሁም ኮሎኔል ተስፋዬ ወልደስላሴ ይገኙበታል። ደራሲ ገነት አየለ ጠበቅ ብላ ስለ በዓሉ ጉዳይ በስፋት ያነሳችበትና ያጠያየቀችበት መጽሐፏ የመጀመሪያው ቅጽ ሲሆን መጽሐፉ ላይ ሌትናንት ኮሎኔል መንግስቱ ኃይለማርያም ካነሳችላቸው ጥያቄዎች መካከል እውቁ ጋዜጠኛ በዓሉ ግርማ ከቤት እንደወጣ የት እንደደረሰ ሳይታወቅ ቀርቷል። ከጠፋ ከጥቂት ቀናት በኋላ መኪናው መንገድ ላይ ቆማ ተገኝታለች። ኦሮማይ በተባለው መጽሐፍ የተነሳ እንደተገደለ ይገመታል። ስለዚህ ምን ይላሉ? የሚል ነበረ ጥያቄዋ። ሌትናንት ኮሎኔል መንግስቱ ኃይለማርያም እንዲመልሳሉ፣ በዓሉ ግርማን የማውቀው ከአብዮቱ በፊት ነበረ እኔ ከአሜሪካን አገር እንደመጣው ወደ ሐረር ከመሄዴ በፊት ለጥቂት ቀናት አዲስ አበባ አንድ ሆቴል ውስጥ አርፌ ነበረም። እዛ ሆቴል ሙዚቀኛዋ ብዙነሽ በቀለ ቡና ለመጠጣት ጎራ ትላለች። የሚያውቋት ሰዎች ዝፈኝልን ይሏታል። እሷም ስትዘፍን ለማዳመጥ እንሰበሰባለን። እዛ ቦታ ነው በዓሉ ብዙ እኔ የተዋወቅ ነው ይላሉ ኮሎኔሉ። አክለውም ለማስታወቂያ ሚኒስቴር በመጀመሪያዎቹ ወራት ሰው ለማግኘት ተቸግረን ነበረም። ስለሆነም በዓሉን ስንመርጠው ያኔ የማስታወቂያ ሚኒስቴር ጓድ ግርማ ነበረም። ፖለቲካውን በተመለከተ ሚኒስቴሩ ይቆጣጠራል፣ በዓሉ በሱ ስር ሆኖ ይረዷል ብለን ሾም ነው። ችግሩ የመጣው በቀይ ኮከብ ዘመቻ ጊዜ ነበረ በዘመቻው በዓሉ በሽመልስ ማዘንጊያ ስር ሆኖ ጋዜጠኞች እንዲያስተባብርና የፕሮፖጋንዳ ስራዎች እንዲሰራ አስመራ ከኛ ጋር ተንቀሳቀሰ። የተሰጠውን የስራ መመሪያ በእጄ ጽፌ ያረቀኩት እኔ ነኝ። ይህም ምንድን ነው የመንግስት ፖሊሲና የፖለቲካውን አካሄድ በተመለከተ ከሽመልስ ማዘንጊያ እየተቀበለ እንዲሰራ፣ ጋዜጠኞች እንዲያሰማራ፣ ለነሱ የሚያስፈልግ ሎጂስቲክ የገንዘብና የቴክኒክ ድጋፍ እየተከታተለ እንዲሰጥ የሚል ነው ሲሉ አብራርተዋል። ኮሎኔል መንግስቱ ኃይለ ማርያም እና በዓሉ ግርማ የተለየ ቀረቤታ እንዳላቸው በተደጋጋሚ የሚነሳ ሲሆን ለዚህም ማሳያ ደግሞ ስብሐት ገብረ እግዚአብሔር የሚከተለውን ጽፏል። የዚህ አድባሬ ወራሪ ሰራዊት የእኛ ሰራዊት እየነዳው ሄዶ ጅጅጋ ገባ። ትልቅ ድል ነበረ። ጓደሊቀ ሊቀመንበር ለበዓሉ የምስራችን በስልክ ነገሩትና በመገናኛ ብዙኃን የሚነበብ ጽሁፍን እንዲያዘጋጅ አዘዙት። ጻፈና አነበበላቸው። ኮሎኔሉም ካዳመጡ በኋላ ይህንን ነበር ያስከተሉት፣ ጓድ በዓሉ ባንዲራችን ካራማራ ተራራ አናቱ ላይ ተተክላ ተውለብልባለች ብለሃል፣ እኛ እኮ የተከልናት ታች ጅጅጋ ውስጥ ነው ብለው ሲሉት፣ በዓሉም ጓድ ሊቀመንበር፣ ለእኔ ታየችኝ ተራራዋ ላይ ነው አናው እርዳት እዚያው እኔ ተከልኳት ቦታ ተውለብለብ ሲል፣ እሺ እዚያው ትውንልህ አሉና፣ ጓድ ሊቀመንበርም በሳቅ ዘጉትም። በዚህ መሃል ደራሲ ገነት አየለም ሌላ ጥያቄን ታቀርባለችም። ስለዚህ እርሶ ቀይ ኮከብን በተመለከተ በዓሉ ግርማን መጽሐፍ እንዲጽፍ አዘውታል የሚባለው እውነት ነው ታዲያ? አላልኩትም። እሱ የፕሮፓጋንዳና የሥነ ጽሑፍ ዘመቻው አካል ነው እንጂ በግሉ እንዲጽፍ የታዘዘው አንድም ነገር የለም። ኦሮማይን ጻፈ። መጽሐፉን ጽፎ ሲጨርስ ሊያሳትም ሄደ። በዓሉ ለሚመለከተው ሁሉ አሳይቷል። አልፎልኛልም ብሎ አሳተመ፣ ተሰራጨ። መጽሐፉን አምጡልኝ አልኩኝ። አንድ ሳምንት ፈጀብኝ፣ ማታ ማታ ነው የማነበው። መጽሐፉ ጭቅጭቅ እንዳስነሳ ስለተነገረኝ በደንብ አድርጌ አንብቤ የጨረስኩት። እኔ እንዳውም አመሰገነኝ እንጂ አልነቀፈኝም። ሌሎች ብዙ የተበሳጩ ሰዎች ነበሩ፣ ምክንያታቸው ግን ይለያያል ብለው ኮሎኔል መንግስቱ መለሱም። አንድ ቀን በዓሉ ለቀይ ኮከብ ዘመቻ አስመራ በነበረበት ወቅት አስፋው ዳምጤ ቢሮ ደወለም አንድ ኖቨል ጀምር ያለው እኮ አለው። ዘመቻው ሙሉ ጊዜ የሚወስድ እረፍትና እንቅልፍ የሚነሳ በመሆኑም ተገርሞ ከመቼው ብሎ ይጠይቋል። በዓሉ ግርማም ታውቆ የለ እኔን የምጽፈው ውጥረት ውስጥ ስሆን ነው፣ ስራ ሲደራረብብኝ ጻፍ ጻፍ የሚል ስሜት ከውጥረት ጋር ተያይዞ ይመጣል ብሎ መለሰለትም። ከሳምንት በኋላ ልቦለዱን ጨረስኩት ብሎ እንደደወለለትና አልቋል፣ ተፈጽሟል፣ ኦሮማይ ማለቱን አስፋው ዳምጤ ገልጿል። እዚህ ላይ ስብሐት ገብረ እግዚአብሔር የሰጠው ምስክርነት ማንሳት ተገቢ ይሆናል። በዓሉ ችኩል ጸሐፊ ነው፣ ሲጽፍ ይቸኩላል። እንደ ሌሎቹ ደራሲያን ረጋ ብሎ የመጽሐፍ መልሶ መላልሶ የማየት እና የማረም ትግስት ቢኖሮ ኖሮ ድርሰቶቹ የትና የት በደረሱ ነበረም፣ ግን ችኩል ነው። ለዚህ የሚዳርገውም የጋዜጠኝነት ሙያው ይመስለኛል። ሲጽፍ እንደ ጋዜጣ ጽሁፍ ጫር ጫር ነው የሚያደርገው። እንደዚያም ሆኖ ግን ድርሰቶቹ ማንም የሚመሰክርላቸው ለአድናቆት የበቁ ናቸው ይላል ስብሃት ገብረ እግዚአብሔር። ኮሎኔል መንግስቱ ከመነሻው ጥያቄ እየራቁ ተጨማሪ ሶስት ገጾችን ከተጓዙ በኋላ ረቂቁን እንዲያዩ አስቀድሞ በበዓሉ በራሱ ቀርቦላቸው ባለመመቸት ምክንያት ለማንበብ ባለመቻላቸው ሻምበል ፍቅረ ስላሴ ወቅት ድረስ ራሱኑ በዓሉ ግርማንና በኋላም የደህንነቱ ሚኒስቴር ኮሎኔል ተስፋዬ ወልደ ስላሴን ጠርተው በየተራ ማናገራቸውን ይገልጽ። በዓሉን ባነጋገሩበት ወቅትም አብዮቱን ለመጉዳት የሰራኸው አለመሆኑን እረዳለሁ። ይሁን እንጂ አሁን ባለበት ኃላፊነት ቦታ የምትቆይበት ሁኔታ አይኖርም። ለማንኛውም አሁን ወደ ቤት ሂድን ብዬ አሰናበትኩት፣ ይላሉ። እንዲሁም ከስራ የተሰናበተበት ደብዳቤ እንደተሰጠውም ያነሳሉ። ኮሎኔሉ በዓሉን ካነጋገሩ በኋላ በዓሉ ምን አለ፣ ምንስ ብሎ ተናገረ የሚለውን ደራሲ እንዳለጌታ ከበደ በዓሉ ግርማ ህይወቱና ስራዎቹ በተሰኘው በበዓሉ ዙሪያ በርካታ ሰዎችን አድርጎ ባሰናደው መጽሐፍ የበዓሉ ግርማ ባለቤት፣ በወቅቱ አብሮት የነበሩ የስራ ባልደረቦቹና የቅርብ ጓደኞቹ የሆኑ እንዲሁም አሰፋ ዳምጤን አናግሮ ይህንን አስፍሯል። በወቅቱ በገጽታው ላይ ምንም አይነት የማዘን፣ የመናደድ አሊያም የጸጸት ስሜት ያልነበረበት ሲሆን እኔ የታየኝንና ያመንኩትን ጽፍ ያለው በማለት የሚደርስበትን ለመቀበል ዝግጁ መሆኑን ለኮሎኔል መንግስቱ መግለጹን ይናገራል። ቀጥሎም ኮሎኔሉ በዓሉ በሙያዬ በግሌ ብሰራ ይሻለኛል በማለቱን በመጥቀስ ፍላጎትህ ይህ ከሆነ በግል ብትሰማራ የሚከለክል የለም ተባለም። በዚህ አይነት በኛና በሱ መሃል የነበረው የሥራ ግንኙነት እዚህ ጋር ተቋረጠ ይላሉ እንዳለ ጌታ ከበደ። በመጽሐፉ የበዓሉ ባለቤት አልማዝ ከስራ ከተሰናበተ በኋላ ያለውን ጊዜ ሲያስታውሱም ይከታተሉት ነበረም እቤት ከዋለ ጀምሮ በቀን ሶስት ፈረቃ እየተቀያየሩ ቤታችን ዙሪያ ይጠብቁታል። አየህ በዓሉ እነዚህ ሰዎች ይከታተሉሃል፣ ስለው እኔን ምን አድርግ ይሉኛል? ከሚያስጨንቀኝ ሀሳብ ለመገላገል ጽፍ ያለው፣ አሁን የምፈልገው በሰላም መኖር ነው። እኔ እረስቻቸዋለሁ፣ ለምን አይረሱኝም? ይላል። የሚፈልገው ሰላም ሊያገኝ ግን አልቻለም። ክትትላቸው እየጠበቀ ሄደ ይላሉ ባለቤቱ። የካቲት 24 የካቲት 7 ወይም የካቲት 8 1976 በዓሉ ከቤት እንደወጣ ቀረ በሚል ሶስት ቀናቶች ይጠቀሳሉ። ሆኖም ግን በወርሃ የካቲት እንደወጣን የቀረው ባለቤቱ አልማዝ ሲነጋጋ ለሻለቃ መንግስቱ ገመቹ የወቅቱ የጓድ መንግስቱ ጸሐፊ ስልክ ደወልኩላቸው። እንኳን እሱ እራሴ ያለሁት በክትትል ስለሆነ መንግስትን ያስቀረብኝ፣ እባኮትን የት እንደወሰዱት ጠቁሙልኝ ብዬ አለቀስኩኝ። በኋላም በፍጹም እዚህ የለም አሉኝ፣ ሲሉ ገልጿል። በዓሉ ግርማ ኦሮማይ በመጀመሪያ ብዙዎችን ባስገረመ መልኩ ለህትመት በቃም። በኋላም እንዳይሸጥ ታገደ። መጽሐፎቹ ካሉበት ተሰብስበው ተቃጠሉ። ከስራውም ታገደ። ከስራው ከታገደ ከስድስት ወራት በኋላ ደግሞ ከቤቱ እንደወጣ ቀረ። ትንሽ ቆይቶ በዓሉ ግርማ ጠፋ የሚል ወር የተነገረኝ፣ ወዴት ነው የሄደው ስል እኛ አናውቅም አሉኝ። በራሴ መንገድ ለማጣራት ሞከርኩ። የምጠይቃቸው ሁሉ ሰውየው ብዙ ጠላቶች አፍርቷል፣ በትክክል ስለሆነ ነገር የምናውቀው ነገር የለም፣ የየራሳችን ጥርጣሪ ግን አለን፣ የተጨበጠ መረጃ ግን የለንም የሚል መልስ ነው የሚሰጡኝ። ምን ማድረግ ይቻላል? ከዚያ በኋላ በከተማ ውስጥም በዓሉ ተገድሏል በማለት መወራቱ ቀጠለም፣ ሕይወትም ቀጠለ፣ ስራም ቀጠለ። አሁንም ከምንወጃጀልበት አንዱ የበዓሉ ሞት ነው ሲሉ ኮሎኔል መንግስቱ ኃይለ ማርያም መልሳቸውን ደምድመዋል። ሆኖም ግን በዛው በመጽሐፉ ዙሪያ በተሰጡ በርካታ ሀሳቦች እንደሚስተዋለው ኮሎኔል መንግስቱ ኃይለ ማርያም ሳያውቁ አንድም ባለስልጣን በራሱ ፍቃድ ሌላን ሰው አይገድልም አያስገድልም በማለት በእውነቱ ስለ በዓሉ ግርማ አሟሟት ሳያውቁ ቀርቶ ነው በማለት እንደሚቸግራቸው ይገልጻሉ። አልማዛ በራ ለፍርድ ቤት እንዲሁም በሌላ ጊዜ በሰጡት ቃል መጠይቅ አሰፋው ዳምጤ ደውሎ የቀጠሯችን ቦታ እንገናኝ ማለቱን በማንሳት አሰፋው ዳምጤ ይጠየቅልኝ በማለት ላነሱት ጥያቄ አሰፋው ዳምጤ ከሺህ ሀሰት አንዲት እውነት ትልቃለች በሚል በሰጠው ርዕስ፣ የሆነው ሆኖ ግን የዚያ ዕለት ወደ ቤቱ አልሄድኩም ስልክ ደውዬ እፈልገዋለሁ ብዬ እሷ ዘንድ መልእክት አላስቀመጥኩም ሲል የአልማዝን ሀሳብ ይቀረናል። ከጥቂት አመታት በፊት ደራሲና ጋዜጠኛ አበራ ልማ የማይጮሁት በዓሉ ግርማን የበሉ ጅቦች በተሰኘው የምርመራ ጦማራቸው የተለያዩ ግለሰቦችን በማንሳት ምላሽ እንደሰጡና እንዲጠየቁ ካነሷቸው በርካታ ሰዎች መካከል ኮሎኔል መንግስቱም፣ ኮሎኔል ተስፋይና አስፋው ዳምጤ ቀዳሚ ናቸው። እኙ ጋዜጠኛና ደራሲ በጽሁፋቸው ወይዘሮ አልማዝ በቁጭት ከሚያነሷቸው የአስፋው ዳምጤ ጉዳይ አንዱ ያ ቤተኛ የነበረ ሰው ቤታቸው ከታፈነበት እለት ጀምሮ ወደ ቤታቸው ብቅ ብሎ ወይም ስልክ ደውሎ የማያውቅ መሆኑ ጉዳይ ዋናው ነው ይላሉ። ሆኖም በዛው በዓሉ ግርማ ወጥቶ በቀረበት ሰሞን ከገንዘብ ሚኒስቴር ቋሚ ተጠሪነት ስራው ተባሮና ለአመታት በወዝኑ የነበረው አሰፋ ዳምጤ የኩራዝ አሳታሚ ድርጅት ምክትል ዋና ስራ አስኪያጅ ሆኖ በድንገት በደርግ የመሾሙ ጉዳይ ጥያቄ ማስነሳቱን ይገልጻሉ። የዚህ ሹመት አንድምታው ከበዓሉ ግርማ ሰለባነት ጋር ተዛምዶ በዘመኑ በነበሩ የቅርብ ታዛቢዎች ዘንድ ብዙ ያነጋገረ ጉዳይ እንደነበረ በርካቶች ያውሳሉ። በአንጻሩም እንዳለጌታ ከበደም መጽሐፍ ውስጥ የስራው እድል ቀደም ብሎ የነበረ በወቅቱ መሳካቱን በመግለጽ ከበዓሉ ሞት ጋር መገጣጠሙን ጠቅሶታል። እንዲሁም ደራሲ አበራ ለማ በአንድ ወቅት አሰፋው ዳምጤ ስለሰጠው ቃለ መጠይቅ አስተያየታቸውን ሲሰጡም ወዳጅን በግፍ ካለፈ ከ30 ዓመት በኋላ መቃብር ውስጥ አላስተኛ ያለው አጽምን የሚያጎሳቁል ወዳጅ ነኝ የሚል ሰው ነው ሲሉ ተችቶታል። ደራሲ ገነት አየለ በዚሁ የሌተናንት ኮሎኔል መንግስቱ ኃይለማርያም ትዝታዎች ቅጽ አንድ መጽሐፏ የበዓሉ መጨረሻን ለማወቅ ከጠየቀቻቸው ሰዎች መካከል የደህንነት ሚኒስቴሩ ኮሎኔል ተስፋዬ ወልደ ሥላሴ ሲሆኑ፣ በዓሉ ግርማ እንዴት እንደተገደለ ያውቃሉ የሚል ቀጥተኛ ጥያቄን አቅርባላቸው ነበረም። ኮሎኔሉም በምላሻቸው በዓሉ ግርማ በጻፈው መጽሐፍ በኦሮማይ የተነሳ ችግር ሲገጥመው እኔ ጋር መጣና አነጋገረኝ። ሊቀመንበሩ ሊረዱኝ ያልቻሉበት ምክንያት አልገባኝም፣ ጥርስ ነክሶብኛል፣ እባክዎትን አስረዱልኝ ብሎ ጠየቀኝ። እኔ በእውነቱ እሱ እዚያው አጠገቤ እንደቆመ የሊቀመንበሩ ረዳት ለሆነው ሻምበል መንግስቱ ገመች ስልክ ደወልኩኝ። እባክን የዚህን ሰው ነገር ለሊቀመንበሩ አጣመው ያቀረቡላቸው ሰዎች ሊኖሩ ይችላሉ፣ እንዴት ነው ይሄ ነገር ግልጽ የምታደርግላቸው? ወይም የሚቻል እንደሆነ ሁለታችንም ቀርበን እናስረዳም፣ አንተ ጋር ልኬዋለሁ የምትችለውን አድርግለት አልኩት። ግዴን ለሚላኩትን ያነጋግረዋለሁ ይሄ ምንም አይደለም አለኝ። ከዚያ ወደዚያው ላኩት። ሌላ ጊዜ ቆይቼ የባህሉ ነገር እንዴት ሆነ ብዬ ሻምበል መንግስቱን ስጠየቅኩትም አስረድቻቸዋለሁ ግን እንዴት እንደሆነ እንጃ ለጊዜው መለስም አላሉም አለኝ። ይሄ የእሳቸው የተለመደ ባህሪ ነው። አዝማሚያው መልካም ሲሆን ነገሩን በጽሞና አስረዳቸው አልኩት። በመጨረሻ ንግግራቸውም ከዚህ ውጭ በእኛ መስሪያ ቤት በኩል የምናውቀው ነገር የለም። ዛሬ ምስክሮች ሲናገሩ ሰምተናል። በምንም አይነት መንገድ እኛ ጋር አልታሰረም። እኔ ምንም የሰማሁት ነገር የለም። እኔ ደግሞ በግሌ በዓሉ ምንም ያደረገኝ ነገር የለም። ሆኖም ግን ያስገደልከው አንተን ይሉኛል። እኔ በዓሉን የማስገድልበት ምክንያት የለኝም ሲሉ ጉዳዩን ዘግተውታል። በተቃራኒው ደራሲ አበራ ለማ ኮሎኔል ተስፋዬ ለደራሲዋ የሰጡት ችግር ሲያጋጥመው እኔ ጋ መጣና አነጋግረኝ የሚለው ቃል ሐሰተኛ ነው ሲሉ ሆነ ይችላሉ። ለዚህም ማሳያ የደራሲ በዓሉ ግርማ የበኩር ልጁ መስከረም በዓሉ ግርማ በላከችልኝ የኢሜል መልእክት ላይ በእጅጉ ኮንናዋለች። ቅጥፈት ነውም ትላለች ሲሉ የኢሜል መልእክቱን ለማስረጃነት አስፍረዋል። ደራሲ ገነት በዛው መጽሐፏ ጓድ ቁጥር 53 ብላ የሰየመቻቸው የደርግ ባለስልጣን ስለ በዓሉ ግርማ፣ ስለ ጀነራል ታሪኩ አይኔ አሟሟት የማውቀውን ልንገርሽ ብለው መንግስቱ በዓሉ ግርማን ስለ ቀይ ኮከብ መጽሐፍ እንዲጽፍ ይጠይቋል። ራሱ ጻፍ ማለቱን ማንም ሰው አያውቅም። መንግስቱ ከሲዳሞ ጉብኝት ሲመለስ ኦሮማይን እያነበበን የመጣው አጻጻፉ ብዙ በስልጣን ላይ ያሉ ሰዎችን ስለሚነካ ብዙ ሰዎችን አስቆጥቷል። ስለ መጽሐፉ አስተያየት እንድሰጠው ሲጠይቀኝ እነዚህን ሰዎች መንካት አልነበረብህም፣ እነዚህን ሰዎች መንካት ልክ አልነበረም አልኩት፣ ይላሉ። አክሎም በእኔ አስተያየት ሰውየው ክፉ ነገር እንዲደርስበት ጠምጥመው ከመንግስቱ ጥርስ ውስጥ ያስገቡት ሽመልስ ማዘንጋና ተስፋዬ ወልደ ስላሴ ናቸው። ሌሎችም ተረባርበዋል። ተስፋዬ ወልደ ስላሴ በመንግስቱ ታዞን ያስገደለው፣ እንዲገደል ትእዛዙን የሰጠው ግን መንግስቱ ነው። ተስፋዬ አስፈጻሚ ነው ሲሉ ገልጿል። ከእኚህ ጓድ ቁጥር 53 ምላሽ መረዳትም እንደሚቻለው ኮሎኔል መንግስቱና ኮሎኔል ተስፋዬ የሰጡት ሀሳብ የሚጻረር ይሆናል። ከዚህም በመነሻነት ኮሎኔል መንግስቱ መጽሐፉን ጻፍ አላልኩትም ቢሉም ጓድ ቁጥር 53 ግን መንግስቱ በዓሉ ግርማን ስለ ቆይ ኮከብ መጽሐፍ እንዲጽፍ ጠይቋል ራሱ ጻፍ ማለቱን ማንም ሰው ያውቅም ሲሉ ንግግራቸውን ያፋልሳሉ እንዲሁም ሁለቱ ሰዎች ከበዓሉ ግርማ ሞት ጋር በተያያዘ በቀጥታም ሆነ በተዘዋዋሪ የሚያገናኛቸው ነገር እንደሌለ ቢገልጹም ጓድ ቁጥር 53 ግን ሁለቱንም በቀጥታ ተጠያቂ አድርጓቸዋል የበዓሉን የአሟሟት ዳራ በዚህ መልኩ ለመከተል ስንሞክር እዚህ ጋር ታዲያ አንድ አዲስ ነገር እናገኛለን። እንዳለ ጌታ ከበደ በመጽሐፉ አንድ ያልተሰማን ነገር ይዞ ብቅ ብሎ ነበረ። ይህም 1968 ጀምሮ በደርግ ምርመራ ክፍል በሾፌርነት ይሰራ የነበረ ተረፈ ዘመድ አገኘ የተባለ ግለሰብ መጋቢት አንድ ቀን 1989 ለከፍተኛ ፍርድ ቤት በሰጠው ቃል ላይ በዚህ ጊዜ አሮጌ አውሮፕላን ማረፊያ አካባቢ ቤርሙዳ ከተባለ እስር ቤት አንድ እስረኛን ሶስት ጊዜ አመላልሻለሁ። ሁለት ጊዜ ተሸፍኖ ስለነበረ ማንነቱን አላየሁትም ነበረም። በሶስተኛ ጊዜ ግን ተገልጦ ስላየሁት አውቀዋሉ ይላል። አክሎም ይህ ሰው ማስታወቂያ ሚኒስቴር ይሰራ የነበረ እኛ ሰፈር እየመጣ ሲዝናና አየው የነበረ ታዋቂ ሰው ነበረ። መጽሐፍም ጽፏል። በደህና ጊዜ እንደማውቀው ግን አልነበረም። በድብደባ ብዛት ሳይሆን አይቀርም መልኩ ቀይ ሆኖ መካከለኛ ቁመናና ደልደል ያለ ሰውነት የነበረው ሰው በጣም ተጎሳቁሎ ነበረም። ከዚያ ወዲህ አግኝቼው አላቅም ሲል መስክሯል። ይህ የተገለጸው ሰው በዓሉ ግርማ ነበረ። ቤርሙዳ እስር ቤት አደገኛ ፖለቲከኞች የሚታጎሩበት ሞታቸውን እንዲመኙ የሚደረግበት የትኛውም የአብዮቱ ተቃዋሚ ነው ተብሎ የታሰበ ጭምር የሚጋዝበት ስፍራ ነው። የምስክር ቃል የተቀበለው ፍርድ ቤት በአንጻሩም ተበዳዩ በዓሉ መታየት ካቆመበት ጊዜ በኋላ ምን እንደሆነ ወይንም በምን ምክንያት እንደጠፋ ማረጋገጥ አለመቻሉም ገልጾ በዚህም ወንጀል የተከሰሱ ተከሳሾችን በነፃ ሊያሰናብቱ ይገባል ሲል ወስኗል። በዓሉ ግርማ በቤርሙዳ እስር ቤት እንደተመለከተው ምስክር ከሆነው ተረፈ ዘመድ በተጨማሪም በማስታወቂያና መርሃ ብሔር ሚኒስቴር አብዮታዊ ኢትዮጵያ ድምፅ ቴክኒሻን የነበረ ኪሮስ ወልደ ሚካኤል በዓሉ በቤርሙዳ እስር ቤት እንደተመለከተው መስክሯል። በዓሉ ከጠፋ ከወር በኋላ እሱን እንዳሰሩት የገለጸው ኪሮስ እንዲህ ይላል። አንድ ቀን አይኔን በጨርቅ ታስሬ ግቢ ውስጥ ተቀምጫለሁ። ኮቴዎች ብቻ ሳይሆን ድምፅም ተሰማኝ። የሚያወራውን ለየሁት። ሐኪማችን ነው ይሄ። ሐኪማችን ታዲያ በዓሉ ግርማ አሁን ላይ ምንህን ነው የሚያምህ ሲለው ሰማሁኝ። ደነገጥኩ። በዓሉ እዚህ ነው እንዲህ ያለው አልኩኝ። ከሀገር ጠፍቷል ተገድሏል የሚባለው ነገር ውሸት መሆኑን አወቅኩኝ። በዓሉም እየመለሰለት በአጠገብ ያለፈ አላስችላለኝና ቀስ ብዬ ባልታሰረ እጄ አይኔ ላይ የተጋረደውን ጥቁር ጨርቅ ገለጥ አድርጌ ያየቸው ራሱ ነው በዓሉ። በዚህ በመጽሐፉ በተደረጉ በርካታ ቃለ መጠይቆች አብዛኞቹ ሌሎች በበርካታ የደርግ ሹማምንት ጨምሮም በበዓሉ መጥፋትና ግድያ ላይ ኮሎኔል መንግስቱ ኃይለማርያም እና ኮሎኔል ተስፋዬ ወልደ ስላሴ ድርሻ እንዳላቸው የሚጠቁሙ ነበሩ። ታዲያ በዘመነ ኢህአዲግ በእስር ቤት የነበሩት ኮሎኔል ተስፋዬ ወልደ ስላሴ ዲያቆን ዳንኤል ክብረት በወቅቱ ለታራሚዎች ሃይማኖታዊ አገልግሎት በሚሰጡበት ወቅት አንዴ በዓሉ የት እንደገባና የገባበትን የሚያውቁ ሰዎች መካከል አንድ እርሳቸው መሆናቸውን እንደሚወራ ጠይቋቸው ነበረ። ኮሎኔሉም በቀጥታ ምላሽ ከመስጠት ባሻገር ከዚህ እንደወጣው በመጽፈው መጽሐፍ ላይ መልሱን ታነቧል ነበር ያሉትም። ነገር ግን ኮሎኔሉ በይደር ያቆዩት እውነት ሳይጻፍ አልፈዋል። እንዳለ ጌታ በመጽሐፉ የበዓሉን አጽም ሊገኙ የሚችሉባቸውን ቦታዎች ጠቁሞ ያን ማድረግ ለሚችል ወይም ለሚፈልግ አካል ክፍት አድርጎ አልፏል። በዚህም ጴጥሮስ ወጳውሎስ ቤተ ክርስቲያን ኮተቤ የትምህርት ማዕከልን ጠቁሟል። እንዲሁም በመጨረሻዎቹ ገጾች ላይ ለኮሎኔል አርጋው የቅርብ ቤተሰብ የሆነ ሰው የኮሎኔሉ ባለቤት እሱ ካረፈ በኋላ በተደጋጋሚ አንድ መናገር የምትፈልገው ጉዳይ እንዳለና ጋዜጠኞች ጥሩልኝ፣ እስከ መቼ በሌላ ሰው ላይ ጣት ይቀሰራል? በማለት ተወተውት እንደነበረ ገልጿል። ይህች ሴት ሕይወቷ ካለፈ በኋላ ግን ይህ የቅርብ ቤተሰብ ልትናገረው የፈለገችውን ጉዳይ እንዲህ ነበር የገለጸው። ማታ ነው ኮሎኔል አርጋው ሸቴ የሳሎኑን በር ከፍቶ ገባ። ሳሎን ተቀምጣ የነበረች ሚስቱ በፊቱ ላይ ያልተለመደ ደስተኝነትን አየችበትም። ከዚያም የጓድ መንግስቱ ኃይለማርያምን አይነት የሚመሳሰልን ድፍረት ተላብሶ የጓድ መንግስቱ ኃይለማርያምን እብደት ይዞ በጥቁረትም በእጥረትም የእሳቸው አይነት ገጽታን ወርሶ በድል አድራጊነት ድምፅ አንዳች አስደንጋጭ ነገር ነገራት። ያንን በዓሉ ግርማ የተባለ ሰው ጨርሾ መጣው።